ኖሮ እዚህ ጋ እኔና ክብረኝ የምትለቃቸውን ቪዲዮች መጀመሪያ ለራሱ ቼክ ማድረግ አለብን። ቪዲዮ ነው የራሴ ቪዲዮ ነው የራሴ ቪዲዮ ነው። እሱ ስለ እኔ ቪዲዮ አንተ አያገባህም? የእኔ ቪዲዮ አንተ አካውንት ላይ ያለው ለምንድን ነው የለቀክበት? ቪዲዮ ምክንያቱ ምንድን ነው ለሪዝን ቢሃይንድ የእኔ ቪዲዮ እዛ ጋር ልታስቀምጥ የቻልክበት የእኔ ቪዲዮ እዛ ጋር ልታስቀምጥ የቻልክበት ሪዝን ምንድን ነው? ንገረኝ። እኔ እፈልጋለሁ እኮ እንደዛ ያረኩበት ምክንያት፣ ስለተመቸኝ፣ ቪዲዮ ቲክቶክ ላይ ስላገኘሁት አስገባሁት። እኮ እንድታጠፋልኝ ይፈልጋለሽ? እኔ አልተመቸኝም፣ እንድታጠፋው እፈልጋለሁ፣ እንድታጠፋው እፈልጋለሁ። የኔን ፓርት አውጠውሽ፣ የኔን ፓርት ከታውታ አርገውና በፈለኩበት መንገድ ላወራ እችላለሁ። ለምን እዚህ ጋር እኔን ነው ቀድመህ እየተናገርከኝ ያለው? ኦልሞስት እኔ እንዲህ እንዲህ እንድልልህ በመጀመሪያ አንተ እንደዚህ ደብረህል ብዬ አልጠበኩም። ማለት እንደዚህ ይህን ደረጃ ያስደርሰሃል ብዬ አልጠበኩም። ኢቨን ፍሬንድ ነበርን። አንፉል ውስጥ አደረግኝ ይሄ ልጅ ደብሩት ነው እኔ ጀስት፣ እንደ ጓደኛም ስላየው ደውዬ ልጅ እንዴት ነው ደበረው ልህ ነበረ ስልክ ስለቀየር፣ ማለት የሚደብር ነገር ከሆነ ልተው ልደውልልህ ነበር፣ ነገር ግን ስልክ ስለቀየርኩ ስልክን ስላላገኘው ነው። ተረዳኝ እኔ ደግሞ ያሰብኩት ይደብረሃል ብዬ ስላልጠበቅኩኝ እንደዛ አረግ ያለው ተረዳኝ ስልክህን ስላላገኘው ነው ያልደወልኩልህ ጀስት እንደ ፍሬንድ ስለነበረን ስለምንታወቅ ልጠይቅ ነበር ፍቃድህን ልጠይቅ ነበረ ነገር ግን ስልክህን ስላላገኘው ነው ለዛም ነው ሳታቅ ደግሞ እንደዚህ በእንደዚህ አይነት መንገድ የምናወራም ሰዎች ስላልሆነ ተረዳኝ እንደዚህ ሃይፐር ሆነህ እንደዚህ እንድትናገረኝ ስለማልፈልግ ተረድተኸኛል ማለት እኔ የማስበው ነገር ስላለ እኔ ያሰብኩበት መንገድ ስላለ ጀስት ፍሬንድሊ ነው ስላሰብኩ፣ ነገር አንተ ገብተህ ደግሞ እዚህ ጋር ጓ ስትይ ሊደብረኝ ይችላል። ገባህ? ቤኪ እንደዚህ ነው ብለህ እኔ ልጽፍልኝ ትችላለህ። አንፎሎ ምናምን ማታ ነው ያየትና ልጅ ደብሮት ነው ማለት እንደ ጓደኛ ነገር አንተ እንደ ጀለስ ቤኪ በቃ ደብሮኛ ዝም ብሻ ትፈውት ላይ ወደ ወደ ላጠፋልህ የምችል አይነት ነው። እንደዚህ አይነት ሰው አደለው። ምን የምንተዋወቅበት መንገድ ስላለ ነው አይደለም። ስማኝ አሁን እዚጋ እንደ ጀለስነት ብታስበው እዚጋ በራስ ቦታ ሆነ ስታስበው እና አንደኛ እኔን አለ እንትን አላልከኝም? ይሄ ቪዲዮ ለፖስት ነው፣ ሀሳብ ስጠኝ ትላለ በምጀመራ ይሄ ቪዲዮ አንደኛ ሚዲያ ላይ ወጣ። ሚዲያ ላይ ወጣ ነገር ደግሞ ምላሽ ሳይሰጥበት ገብቷል። ዝም ብል ኖሮ ይሄ ነገር ሳይወራ ይታልፋል። የሆነ ሰዓት ላይ ደግሞ ርዕስ ሆኖ ይመጣል። ገብተዋል። አሁን ሰው እኔ ለሱ ነው ምላሽ ልስጣት የፈለጉት ስለ እኔ በጣም ሆኖ እኔ አይደለም ከኔ በላይ ማለት ነው። በጣም ጀለሶች ደብሯቸዋል። ማርያምን ነው በጣም ነው የደበራቸው። ሁላ ማታ ላይ እንሂድ፣ ሰፈሩን የማውቀው ልጅ አለ ምናምን ብሎኛል። ማርያምን ነው ምን በጣም ነው የደበራቸው። እንደዚህ ነገር አልወድም። ገብተዋል። ላይክ የሰራኸው ነገር በጣም ጥፋት ነው። እንደ ቀላል ነገር አ ከኔ ከኔ አልፎ ሌሎል ሶሻል ሚዲያ ላይ ታቋለ ያለውን ነገር አደለ ልጅ እኔ ደግሞ ጓደኝ ብዬ ስላሰብ ነገር ሳደርግ የነበረው ሰፈሩ መምጣት ምናል እኔ እዚህ ደረጃ የምደርስም አልመሰለኝም። እኔ አሁን እኔ ሰፈር አለም እኔ አለም ከኔ በላይ ማንም ቢሆን ሰፈሬ ብትመጣ ቀጥረህኝ እኔ ልመጣ እችላለሁ፣ ማንኛው እናንተ ሰፈር ልመጣ እችላለሁ። ገባህ። ግን ይህንን የማደርግበት ምክንያት አንተ እንደዚህ ታደርጋለን ብዬ ስለማልጠብቅም አንዴ ከተረዳኸኝ፣ አንዴ ሀሳቤን ልንገርህና ልንገርህና እኔ እናንተ ተገናኝተን ቪዲዮ አብረን ሰርተን ሌላ ነገር አድርገን እናውቃለን። ተረዳኝ። ግን ሶሻል ሚዲያ ላይ ስ ያለውን ነገር ታውቀዋለህ። አዲስ አይደለም ለሶሻል ሚዲያ ታውቀዋለህ አይደለ? ግን እኔ ጓደኛዬ ነህ ብዬ ማለት እንደ ፍሬንድ ስላየሁት አደረግኩት በቃ። ጌታን እኔ ምንም ይደብርሃል ብዬ ራሱ አልጠበኩም። ጌታ ምስክሬን ነው የምልህ። ጌታ ግን ልደውልልህ ነበረ ስልክህ የለኝም። እዛኛው ስልክ ላይ ነበር ያለው ማለት ነው። ተረዳኝ ግን አንተ እንደ ጀለስ ብታየኝ እኔ እንደ ጀለስ ላይ የሆነ እንደዚህ አድርግ አንተ እንደ ጀለስ ጀለስ ብታይ ቤኪ ይሄ ነገር ደስ አይልም ምናምን ብትለይ ሪ የሆኑ ላጠፋ ለምችል አይነሳው ነ ነው ማለት የማታውቀው አይነሳው አይደለሁም ልደፈልግ ነው ተረዳኸኝ ገባህ? ማለት ከክፋታት ው አይነት ነገር ነው። ከክፋትማ እን እኔ ከክፋት ምናምን አይችዋለሁ ላይ እኔ የደበረኝ ዘላስ ፓርት አሁን ትላንት የሰጥካት ማእሱ ሰ ያለ በቃ ምላሽ ትሰጥና ይሄ በቃ እንትን ምንድ ዲስ አደረጋለን አይነት ነገር ነው። በቃ ስጠብቅ የነበረው ኢቨን ይደብራል ብዬ አልጠበቅኩም። ነው እንደዛ አልፈልግም እኮ ዲስ ማድረግ ምናምን ጋር ገብቷል ሊጠፋል። እዚህ ጋር አዲስ አደረግኳቸው ማለት እናንተ እዚህ ጋር ቫይራል እንድትሆኑ ነው፣ ቫይራል እንድትሆኑ ነው። ቫይራል ለምን ትሆናላችሁ እዚህ ጋር? እችሊስ ከኔጋ ነበር ስትሰራ ነበረው ላይ እዛ ጋር ምንም ምላሽ የምሰጥበት ምንም አይነት ሪዝን የለም ለቫይራል ልንታስባል ከሆነ ማለት ነው። እኔ ዲስ አልሪ ራነት አይደለም ነው እንደዛ ነው ያሰብከው፣ እንጂ እኔን ያስገባ ይለምዱ የመጀመሪያ ቪዲዮ ፖስት አልኮ ሁለተኛውን እኮ የኔን አስገብተህ እኮ ነው ቃላቶች እኔ እኔ የምን ያደረኩበት ምክንያት ደግሞ ጀስት እንደ ፍሬንድ ስላየሆን ነው። አሁንም እየሰማኝ ከሆነ እሺ፣ አሁን ዝም ብለን ቪዲዮውን አጥፎ ሁለቱ የኔ ያለሁበትን ቪዲዮዎች አጥፋቸው ከፈለክ የፈለግከውን ነገር መስራት ትችላለህ። ነውን ቪዲዮ ላጠፋል እችላለሁ። ጂ ኦልሞስት ያኛው ቪዲዮ በጣም ታይቷል። ለፍ ስለፈለግኩ ነው። ያኛው ቪዲዮ በጣም ኦልሞስት በጣም ወደ ስምንት መቶ ሺህ ታይቷል። ቢታየስ አንዴ ስማ፣ ቤኪ ብራንድ የሚባል ነገር ታውቃለህ አይደለ? እኔ እዚህ ጋር እኔ ከሰው ጋር ወጥቼ ሚዲያ ላይ መነጋገር አልወጡም። ላይክ የራሴ ብራንድ አለኝ። የራሴን ብራንድ ራሴን ችዬ የመጣው ታክርስኮኩ ድረስ እዚህ ጋር ወደኋላ ሊጎትተኝ የሚችል ቪዲዮ እያየው ወደፊት ልቀጥል አለችኝ። እኔ እነሱ ሁለቱ ቪዲዮዎች ወደኋላ ይጎትተኛል። አንተ ጋር በኋላ አልወጣ አልወጣ አይደለም። እኔ ኦልሞስት እዛ ቪዲዮ ላይ አለው፣ ሁለቱን ቪዲዮ እንድታረቃልኝ። ከዛ በኋላ ያለው ቪዲዮ እንደፈለግ አድርገህ መስራት ትችላለህ። እኔ ኢንክሉድ ሳታደርገኝ። እኔ ኢንክሉድ ያደረኩበትን ቪዲዮ ሰማኝ። ያኛው ቪዲዮ ከሚስቴ ሳሮን ጋር ተለያየቻለሁ ከሚስቴ ሳሮን ጋር ልጅቷ እኔ ጋር ነጭ አይነት ነገር ያ ጀስት፣ ይሄኛው ግን ያው ሙድ መያዝ ነው። ያ ይሄኛው ቪዲዮ ሰፋ ይችላል። ይሄኛው ቪዲዮ ሁለቱንም አልፈልግም። እኔ እኮ ልጅቷን ኦልሞስት በቪዲዮዎች ሁለቱም ቪዲዮዎች አልፈልጋቸውም። በቃ እኔ እሱን ነው ሁለቱም ቪዲዮዎች ካጠፋህልኝ የፈለክ እኮ መስራት ትችላለህ። እኔ እኔ እሱ ላይ አይደለም ያለው ከኔ ደበረኝ። እኔም በማስገባት ነው እዛ እዛ ቪዲዮ ላይ እኔ በማስገባት በጣም ደብሮኛል። ሁለተኛ ደግሞ ስት ደግሞ በጣም አንድ እንደዚህ ስፔክት ነው ጊዜ የሚይዘው። ገብተዋል? እኔ እናንተ ጓደኛ ነን፣ ጓደኛ ሆነ የማይሆን ነገር መስራት ማለት በጣም እንደብር ነገር ነው። እሷም ምንም ጭንቅላት ስለሌላት ነው ይህን ሰራቻለች። ገብተዋል? አይደለም እኔ ከአንተ በላይ ደግሞ ማለት ነው ከአንተ በላይ ደግሞ የእሷ በጣም ባለጌ ነች። ንገር፣ የእሷ በጣም ባለጌ ነች። እንደዚህ አይነት ቪዲዮ ብዙ ነገር እንኳን አሳልፈን እንደዚህ አይነት ቪዲዮ መስራት መቻል አልነበረባትም። ሁላ ማለት ነው በጣም ምንም ቀሽም ምንም ማታቅልሽ ስለሆነ ችልበልታቅኖሮ አይደለም ኖ የፈለ ብታቅኖሮ ማለት ነው እንደዚህ አይነት አሁን ሌላ ነገር ውስጥ መግባት አያስፈልግም። እሷንም ከምትሰድባት ጣሎች መፍትሄ ቪዲዮ ማጥፋት ነው። ቪዲዮን ደግሞ እኔ አጠፋልሃለሁ። ያኛው ቪዲዮ የትናማተው አይነው ይደብራል ወይ እሱን አጠፋዋለሁ። በቃ እኔ ሁለቱም ቪዲዮ ስጠቀፋለ ያንኛውም ቫይራል የወጣውን ያልከው የኔን ከታውት አርገ ከፈለግ፣ የራስክን መስራት ትችላለ። እኔ ብቻ እንዳልኖርበት ነው፣ ሁለቱ ቪዲዮዎች ላይ ማለት ነው። እኔ እሱ ነው ንግግር፣ ሌላ ምንም ማለት ነው። ልጅ አራዳ ልጅ ይመሽ።